ሀገር አይደለም አይደለም። ጅማ ትንሽ እየተቀረባችሁ ነው። እስካሁን ግን ያወቀ የለም። ወዴት እየሄድክ ነው? ወደዛ እየሄድኩ ነው። ቅድም እዛ ነበርኩ ዱባይ። ለምን ስልጠና አትሰጠኝም? ቆይ እሺ፣ እቆያለሁ። ኢንሻአላህ እሰጥሀለሁ። ቆይቼ ቆይ ስላልከኝ ጃል ሰጣል ነበር። በጣም ያሳዝናል። የኛ ሰፈር ነው አይደለም። ግን እየተቃረብክ ነው። ትንሽ ፈቀቅ በል ወደዛ። ወልቀጤ ለትንሽ አለፍክ በኋላ

ወራቤ አረ፣ ትንሽ ተበርቼ። ሰላም ወላሂ። አሁን ልገዛ የመጣሁት ምን ይመስላችኋል? ስፖርት ልሰራው አስኛለሁ ብዬሽ እቃ ቁምጣ ልገዛ፣ ቁምጣ ልገዛ። እንዴ! እንዴ! እንዴ! ቁምጣ ልገዛ መጥቼ የማገኘውን ተመልከቱ። ምንድን ናቸው እነዚህ? አውዝ ቢላ አውዝ ቢላ ትላልቅ ዬ ቁምጣ የለም ባላ ሴቶች ምንድን ነው ይሄ? ኧረ በአላ እቺ ቦታ ኩሽና ያደረጉ አፈልገው ነው መሰል፣ እንዳለ የኩሽና እቃ ነው ሁሉ እነዚህ ደስ ሲሉ። በኋላ ሰው ሶልድ ገዛለታለሁ ኢንሻአላህ። ነዚ ነገር እቺ ሚልክ አለ ድብ ድቡ

ወደ ባህሩ ደረስን። ስፖርት ነው ወይ? አይደለም ባህር ነው ያለ ማለት ፈልጋ ነው ያ ሰላም ብዬ ብጮህ እሷን ይደብራችኋል ይደብራችሁ የሚደብራችሁ ከሆነ

ከዚያስ የት ነው ሴን? ሰፈሩ እዚህ ነው ሰፈሩ። ቅድም እዚያ ነበር ሰፈሩ። ሌላ ጥያቄ። ጥያቄዎች በጣም ከባባድ ጥያቄዎች ናቸው። እንግዲህ ይቻል አድርገው ለመመለስ ይሞክራሉ። ሌላ ጥያቄ ዳሩ ግን የሰው ልጅም ስለሆነ ስፖርት ሊሰራ ይገባዋል። ስፖርት ኧረ ይሄ ቦታ ባላ ኧረ ይሄ ቦታ እንዴት ነው? አሌይኩም ሰላም፣ ሁሱ የምትበላው ምግብ ደረቅ ዳቦ መግዣ ጣ ስራም እንዳልሰራ ታመምኩኝ፣ ጨነቀኝና አግዙኝ ይላል ወንድማችን። ግን ኦንላይን ላይ የመግቢያ ኢንተርኔት አለው ዳቦ መግዣ ግን የለውም። ምን ይሻላል? ወንድማችን ተመቻኝ በጣም ትናንትናም ጽፋው ነበር ይ ኮሜንት። ዳቦ መግዣ የለኝም እያልክ ነው ኢንተርኔት መግቢያ ግን አለ አይደለ? ማሻአላ። አላህ ሪዝቁን ያስፋልህ። ከምርህ ከሆነ አስቀምጠለኝ ራትህን መግቢያ እችልሃለሁ ከዚያ ውጭ አልችልም። ግልጽ ነው የምነግርህ አስረግጭ። ዳቦ ሳይሆን የሚገረም ጥብስ ትበላለህ ሄዳ መግቢያ ገብተህ ስተፍሩ። እርሱ ያ ሰላም፣ ሩጫውን አቁመህ ፑሻፕ ስራ። ቆይ እዛ አስቀምጠዋለሁ። ለምን አቁመዋለሁ ሩጫውን? እረ እዚህ በኋላ ምርጥ መጫወቻ ህፃናቶች መጫወቻ ትንሽ ልጫወት